ሰልፍ ሪስፔክትን መለየት ኩራት ራት አይሆንም። እሱ ልክ ነው ይገባል፣ አይደል? ሰልፍ ሪስፔክት ማለት የማይሆን ቦታ ላይ አለመገኘት፣ የተገኘበት ቦታ ላይ የማይሆን አክሽኖች ስታይ ራስን ከዛ ቦታ ማግለል፣ ከማንም ጋር አለመነካካት፣ ከማንም ጋር አለመደራረስ መደራረስ this is not personal it's just business personal ስላደረገው ሰዓት አማረፍ ዴር this is business ማንም ሰው ያለን ትስል ቢዝነስ ግን ፐርሰናል የሚያደርገውን ሰው ታያሉ። አይኑ ላይ ነው ቢልድ የሚደረገው። ቀላል ነገር ዋን የተለያዩ ኔትወርኪንግ ኢቨንቶች አሉ። የተለያዩ ሰዎችን ቴክስት ማድረግ አለብህ። አሁን ለምሳሌ ሁሉም ሰው ራፐር ስትባል ራፐር የራፐር ኔትወርኪንግ መፍጠር የሚፈልግ ባት የሰው ታማስ ስላለች አሉ። በቃ አሁን እናንተ ጡንቻ አላችሁ፣ በቃ በጣም መደባደብ ትችላላችሁ ምናምን ምናምን። በጣም ነው የምታሳፍሩት። የእውነቴን ነው። ፍቅር የናንተን ጡንቻና የናንተን ጸብ ሳይሆን የናንተን ልብና የናንተን አእምሮ እንደሚፈልግ ብታቁ ኖሮ ሁልሽም ዛሬ ያደረግሽውን ነገር አታደርጊያትም ነበረ። ከዛሬ በኋላ ማናችሁንም ይገርታል። ሶስና ሀይሚን በምን አይነት ንቀት አያያዝ እንደያዘቻት

የራሷ አሩባት የሰው ታማስላለች ማለት ይሄ ሚስትህ ሚስት በዚህ ደረጃ እስክትናቅ ድረስ ያንተ ምንም አለመስራት እዚህ ጋር እንኳን አልታየም። ሰላም፣ እንዴት አደራችሁ የኔወዶች? እንዴት ናችሁ? በያላችሁ በሰላማቸው ስትበል፣ ያው ሰሞኑን ያለንበትን ሁላችን የምናውቃለን ሀይሚና ብሩክ ጉዳይ ዛሬ በጠዋት ስነሳ ሀይሚዬ ቲክቶክ ላይ ያየሁትን ጠቃሚ የሆነ ትምህርት ያለው ነገር ለቃ ስላየሁኝ እሱን ከፊት ለፊት አስቀምጭላችኋለሁ። ስሙት። ሌላው ደግሞ ስለነሱ የሚሰራ ሪያክሽን የሚሰራ ሪያክት የሚያደርግ በጣም ነው ደስ የሚለኝ። ሁል ጊዜ ነው የምከታተለው። በጣም ነው የሚወዳቸው። በጣም የነሱን አንድነት የሚፈልግ ልጅ ነው እና ብዙ ጊዜ በእነሱ ላይ ይሰራል፣ ጥሩ ጥሩ አስተያየቶችን ይሰጣል። እና ከሱ ላይ የተመቸኝን ቀንጨብ አድርጌ ማስገብ እችላለሁ። ያው እኛ እንግዲህ ሁልጊዜ ሰላም እንዲፈጠር ነው ምኞታችንም ጸሎታችንም። አንዳቸውን ብንቆጣ ከሚያጠፉት ጥፋት ወይም እየሄዱበት ካለ መንገድ እንዲመለሱልን ብለን ነው እንጂ እኛ በሁለቱንም ላይ በማናቸውም ላይ ጥላቻ የለንም። ያው አስተያየት ነው የምትሰጠው፣ ምክንያቱም ያለውን ጥፋት ሸፋፍነን ከመተላለፍ ይሄ ጥፋት ነው፣ ይህንን ብታስተካክለው ነገሮቻቸው ያማረ ይሆናል። ይሄ ልጅ ብዙ ጊዜ እንደዛ ነው የሚሰራው። ሀይሚም ካጠፋች ሀይሚ አጥፍታለች፣ ብሩክም ሲያጠፋ ብሩክን ምክር ይሰጠዋል፣ ምን ማድረግ እንዳለበት ለሁለቱም ጥሩ አስተያየት የሚሰጥ ልጅ ነው። እኛም እንደዛ ነው የምናደርገው። ብሩክን እኔ በትላንትና ዕለት ባደረጋቸው አንዳንድ ነገሮች አልተመችኝም። ነገር ግን ያንን ስናረግ ብሩክን ብቻ ሙሉ በሙሉ ጥፋተኛ ማድረግ አይደለም። ምክር ስንሰጥ እኮ አንዳንድ ልጆች የሚሰማችሁ ሀይሚ ሀይሚ ተባሉ የምትሉም ልጆች አላችሁ። ሀይሚን ወደናት፣ ብሩክን ይጠላን፣ ብሩክንም ደግሞ ወደን ወይ ሀይሚን ይጠላን፣ እንደዛ ነው ይመስላችሁ። ይሄ እናንተ አመለካከት ነው። ግን እኛ በሁለቱም ላይ ነው ነገሮችን በደንብ አድርገን የምናየው። ልጁ ምንድነው ያለው? እንኳን ይሄ ልጅ አሁን እዚህ ላይ ያስቀመጡት ልጅ አስተያየት የሚሰጠው ልጅ ቪዲዮ ሳይ እኔ ወዲያው ማልሰራው ቪዲዮውን ሁለት ሶስት ነው የማየው። አተኩራችሁ ባያችሁት ነገር ቶሎ ቸኩላችሁ የተወሰነ አስተያየት አትስጡ። ምሳሌ ስትሰጣችሁ እኛ ኢትዮጵያኖችም አፍሪካኖች አፍሪካን በአጠቃላይ ወላጆች ይቀጡናል አይደል እንገለፋለን እንቆነጠጣለን የተለያየ ቅጣት እንቀጣለን በጣም ሀይለኛ ሀይለኛ ቅጣት እንቀጣለን ወላጆቻችን ግን የወለዱን አመጣ የወለደች እናት የወለደን አባታችን ይቀጣናል ያ ማለት ምክርም ይሰጡናል ያ ማለት ወላጆቻችን ይጠሉናል ማለት ነው ወይስቲ ጥያቄ ልጠይቃችሁ የትኛውም ወላጅ ልጁን ይጠላል? እንደ ኢትዮጵያ ውስጥ በተለይ የውጮቹ ትንሽ ለየት ያለ ነው ከኛ። ግን ኢትዮጵያ ውስጥ አፍሪካን በአጠቃላይ የሆነን ሰዎች ልጆቻችንን ምን ያህል ነው የምንወደው። ወላጅ ለልጇ ሰው ቤት ተቀጥራ እንጨት ሸጣ እንጨት ተሸክማ ስንቷ እናት ነች ያሳደገችው ልጇል። ስንቷ አባት ነው የተለያየ ስራዎችን እየሰራ እኛን ያሳደጉን ልጆቻቸውን ያሳደጉ ግን የምንቀጣው ምን አይነት ቅጣት ነው የሚቀጡን? ስለሚወዱን እኮ ነው። በጥሩ መንገድ ተስተካክለን እንድንሄድ አንድ ዛፍ ወይም አንድ የሚያድግ ነገር ከስር እየኮተኮትን በስነ ስርዓት ቀጥ አድርጎ እንዲያድግ ካላደረገ ነው በኋላ ተጣሙ ካደገ በኋላ እንለውጣለን ማለት አይቻለም። የተጣመመው ማቃናት አይቻልም። ስለዚህ ወደ ተለያየ ነገር እንዳንሄድባቸው ሳንቀጣ እዚህ የደረሰን ማንም ልጅ የለም። ኢትዮጵያ የሆነ ተቀጠን በደንብ ተገርፈን፣ ጓደኞቻቸውም ሲገረፉ እያየን፣ ጎረቤት ልጆች ሲቀጡ እያየን እኛም ተቀጠን ያደግን፣ ያንን ያደረጉልን ደግሞ ዛሬ ያለንበትን ሁኔታ በነሱ ምክንያት ነው። በጥሩ ሁኔታ እንድናድግላቸው ትምህርታችንን በስነ ስርዓት እንድንማር አጓጉል ቦታ ላይ እንዳንወድቅ ከአጓጉል ጓደኞች ጋር እንዳንገጥም ስንገጥም ከታየን እንገረፋለን ትምህርታችንን አጥንተን በቃ እነሱን እንድናስደስት የራሳችንም ህይወት ወደፊት ህይወት እንዲስተካከል የሚያደርጉት መንገድ ነው። ያሁን በልጅነት አንዳንድ ጊዜ አስቸገር ነበር። ከብዙ ጓደኞች ነበሩ ከብዙ ወንዶችም ሴቶችም ልጆች ጋር ገጥማለሁ። በጣም ወላጆቼ እኔን ለመመለስ ይታገሉበት የነበረ ብዙ መንገዶች አሉና እኔ ግን ወዲያው ነቅቻለሁ፣ ተስተካከያለሁ እና ቤተሰቦቼን ሁሌ የእናቶች ቀን ሲመጣ እናቴን ስለኔ ስለከፈልሽ ዋጋ በጣም አመሰግንሻለሁ ብይን ስጦታ ምሰጣት ሁሌ በየአመቱ አንድ ጊዜ ብቻ አይደለም። ይቅርታ የምጠይቃቸው አባቴንም እንደዚህ አባቶች ቀንም በተለያየ ባገኘሁት አጋጣሚ ይቅርታ ነው የምጠይቃቸው። በህይወት እያሉ ያሳለፍኩት ዘመን ነቃኔም ልጆ ልጃ ለእኔ ብለው ነው እና እንደዛ ነው የሚደረገው። አሁን እዚህ ሀገር ልጅ መቅጣት አለ፣ ግን ልጅ መቅጣት ከኛ ይለያል። እዚህ ሀገር በተለይ እኔ የምኖርበት አካባቢ ደግሞ የራሳቸውን ዜጎቹ ያሉበት አካባቢ ነው የምኖሩ እና የእኔ ልጆች ከዛ ከነሱ ልጆች ጋር ነው በብዛት በቃ ኳስ ይጫወታሉ። በኳስ ቦታም ክለብ ውስጥም ሲሳተፉ በብዛት ያሉት የሀገሩቱ ዜጋ ነው። የተወሰነ ነው ቢያገኙ ሌሎችን ኤርትራውያን ሶሪያ ሌላውን ቢያገኙ የተወሰነ ያሉት እኔ አካባቢ እና የእነሱ ነው። አዳብት አድገ ያደጉት አስተዳድጋውን ስመታቸው ልዩ ነው የሚሆኑባቸው። ትንሽ የተጠቀምኩት እኔ ምንድን ነው እዚህ እህቶችን ቤተሰቦች ስላሉ የእነሱ ልጆች እህቶች የሚቀጡበትን መንገድ ያዩና ይጠይቁኛል። መጠየቅ ይወዳሉ የዚህ ሀገር ልጆች ፍሬዎች ናቸው። እዚህ ሆኖ ስላደጉ ጠይቁ ይባላሉ። ትምህርት ቤቱ እንደ ልጅ ሳይሆን እንደ አዋቂ ነው ዜጋው ራሱ የሚያናገራቸው ዝቅ ብሎ በቃ ልክ ከዋቂ ከጓደኛው ጋር እንደሚያወራ ሰው ነው የሚያወሯቸው። ልጅ ነው ብሎ አይምቁ እዚህ ነገር እና ያንን እኔ እነሱ ምህቶች ሲቀጡ ሲቆጡ ስለሚያዩ ነው እንጂ አዲስ ነው የሚሆንባቸው። የኢትዮጵያ አቀጣጠኒ አንዳንዴ የቆንድ ጠሳረጋቸው ምስላቸው አዲስ ነው የሚሆንባቸው። አሁን ደግሞ ሲገናኙ እያዩ ሲሆን ነው፣ ምክንያቱም እኛ እዛ ስንኖር የእኔ ጓደኛ ስትቀጣ ያለው የኔ ሄት ስትቀጣ ያለው በቃ የተለያየ አካባቢዎች ላይ ምናየው አዲስ አበባ። እዚህ ግን የለም። እዚህ አሁን ልጅህን ስትቀጣ የሚፈልገውን ነገር ትከለክላለህ፣ በቃ ሞባይል ልትቀማው ትችላለህ። አሁን አንዳንዴ በጣም ኳስ ስለሚወዱ ትሬኒንግ ቀናቸውን አስቀራቸዋለሁ። በቃ ምን የምፈልገውን ነገር በእኔ መንገድ ካልሄዱ አንድ ክፍል ደግሞ ትዘጋ እና አንድ ክፍል ታስቀምጠ ታስቀምጡታላችሁ ልጃችሁን እዛ እዛ ውስጥ ያሰላስላል ለምንድን ነው እንደዚህ ይቀጣች እንዲያሰላስለው ጊዜ የተሰጡትና ልጁ በገባው ሰዓት ይቅርታ ጠይቋችሁ ከዛ ምንድን ነው የምትሉት ለምንድን ነው የቀጣው እንደውም እኛ ኮ ኢትዮጵያ እንባለ ዝም ብለን ነው የምንገርፈው አይደል ለምንድን ይሄን ያደበቃ ይ ይሄን ይሄን ከዛ እንዲህ ሲሆን ትተርቷላችሁ ያንን ስናደርግ ልጆቻችንን ጠልተን እኮ አይደለም ልጆቻችን ጥሩ እንዲሆኑልን እዚሁን እንደዛ እናደርግ ስለዚህ ብሩክንም ስንቆጣ ወደ ነው አንድነታቸውን ፈልገን ነው እንጂ ብሩክ መጥፎ ልጅ ሆኖ አይደለም። የዋህነቱ ነው ብሩክ እየጎዳው ያለው። በጣም የዋህ ነው። በየዋህነቱ ቶሎ እርምጃ ይወስዳል ይወስናል። ነገሮችን ሲያወራ ሲናገር አያገናዝብም። አሁን የሰውን ፍቅረኛ ፍቅረኛ አይነች ብሏል አደል። ልጁ ልጁና ዳኒና እሷ ፍቅረኛው። የሰውን ፍቅረኛ እሱ ይከራከር ፍቅረኛ አይነች ብሎ ሚዲያ ላይ ያስተዋወቀ እሷ አምስት ዓመት በጓደኝነት ሁለት ዓመት በፍቅረኝነት አብረን አሳልፈናል ፍቅረኛ ነው ሁለቱም አስክረዋል ተናግረዋል የሰውን ፍቅረኛ እንደዛ መከራከር ቢመታትስ በጥፊ ቢመታትስ በቃ ፍቅረኛ ነች የራሱ ነች የወደፊት ሚስቱ ነች ያለ አይደል እንደኛ አገር ውስጥ ራሱ እኔ ከመጋባታችን በፊት አንድ አካባቢ ስለሆነ ጓደኛሞች በነበረን ወቅት የሆነ የሚፈልጉት ሴቶች እንዳሉ አውቃለሁኝ የሆነች ልጅ አለ። አብረው ሲቆሙ እንኳን እሱ በሰላም ሊያዋራት ነው ኔን አስተዋውቆኛል። ግን በቃ ኮንፎርት ብሎ አይሰማኝም፣ ደስ አይለኝም ነበር። በቃ ደስ አይለኝም ከሱ ጋር በማሳብ እነግረዋለሁ፣ ወይ ላኮርፍም እችላለሁ። የተለያየ ነገሮች እናደርጋለን። ከማልፈልገው ሰው ጋር ስናየው የሚሰማን ስሜት ይኖራል። ያንን ስሜት እስከሚበርድላት ታይሚን መጠበቅ ነው። ይቅርታ ጠይቀዋል። በእርግጥ ታይሚ ደግሞ ይቅርታ ያላደረገችበት የራሷን ምክንያት ይኖራታል ብለን ነው አስተያየት ምስጥ አለም ምክንያት እንዲያቱ አንድ ማወቅ የፈለገችው ነገር አለ። ሁለተኛ ደግሞ ከማን ጋር ፕራንክ እያደረገች እንደሆነ አናውቅም። ፕራንክ እያደረገቻቸው ግን ማን እንደሆነ ሶሴቱ ንዳኔ ነው ያልገባል ምክንያቱም እነሱ ሰላም መሆናቸው ነው እንጂ የሚነግሯችሁ ለወንድሞቻቸው እንኳን ስልክ የማያነሱ ልጆች ናቸው። የተረፈ የሚያደርጉትን ነገር አይናገሩም። ስለዚህ አንዳንዴ እናስብ። ትክክል ያልሆኑን ትክክል አይደለም ብለን እናገር። ሁለቱም አንድ ይሁን ሁልን ነው የምንለው። በትንሹ ይሄን ልበላችሁ።